አንድ የሰርታችሁ ለብዙ ነገር ማድያት፣ ጠቋቁር ነጠብጣቦች እና ደግሞ በተለያየ ነገር ለጠቆረ ፊት ለብዙ ነገር በጣም ፊታችሁ አንድ አይነት ከለር እንዴ፣ ሰውነታችሁም ሊሆን ይችላል። ለፊታችሁም ለእጃችሁም ላይ ብዙ ነገር መጠቀም የምትችሉትን ሳሙና ነው የምሰራላችሁ። ከኬሚካል ነፃ ነው። በጣም ትወዱታላችሁ። እንግዲህ ባለፈው በአማርኛ ለምን አትሰሪ ምላላችሁኝ። ያው ብዙ ጊዜ በአማርኛም በትግርኛም ቪዲዮቼ ብዙ ቪዲዮ በአማርኛ አለኝ፣ በትግርኛም አለኝ ማለት ነው ገብታችሁ ቼ ቼክ አድርጉት። በአማርኛ በማርኛ እንሰራለው ማለት ነው። ዛሬ በጥያቄያችሁ መሰረት በአማርኛ ነው እንሰራላችሁ። እንዳልኳችሁ በጣም ጠቃሚ ቪዲዮ ነው የዛሬ ቪዲዮ። ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩ። እንግዳ ከሆናችሁ ለቻናላችን ደግሞ ሰብስክራይብ እያደረጋችሁ የኛ ቤተሰብ ሆኑ። አይታችሁ ስትጫሩስ ደግሞ ቪዲዮ ከወደዳችሁ ወደ ሌሎች ቤተሰቦቻችሁ፣ ጓደኞቻችሁ ሼር አድርጉት ማለት ነው። ሶዛሬ ይችላል የመጣሁት ያው ብዙዎቻችሁ ባለፈው የግራይስሊን ቤዝ ሶብ አላገኘንም ስትሉ ነበረ። ይህንን ዛሬ የምሰራው በቤር ሶብ ነው የምሰራላችሁ። ቤር በማንኛውም ሱፐር ማርኬት ታገኙታላችሁ ማለት ነው። በጣም ቆንጆ ሳሙና ነው ለፊት፣ ለሰውነት፣ ለጸጉርም በጣም ቆንጆ ተመራጭ ሳሙና ነው ማለት ነው። ከዛ ቀጥለው ደግሞ አደስ ነው የምጠቀመው አደስ ነው የሚባለው በአማርኛ ያው እንግዲህ አደስ ነው ይሄ በጣም ንጹህ አደስ ንጹህ መሆና ማረጋገጥ አለባቸው። እኔ ለፊት የምጠቀማቸው ነገሮች በጣም ኦርጋኒክ የሆኑ ነገሮች ነው የማዘጋጀው ማለት ነው። አደሱ እንደዚህ በደንብ ፓውደር እስከሚሆን ድረስ ደጋግማችሁ ስትፈጩት፣ ቆንጆ ዱቄት ይሆናል ማለት ነው። አንዳንዴ በፓውደር ነገሮች ስሰራ የት ነው የምናገኘው ስለምትሉኝ ያው እቤታችሁ ያለውን እንደዚህ ፈጭታት መጠቀም እንደምትችሉ ነው ማሳያቸው። ሶ ይህንን የአደስ ፓውደሩ ማለት ነው እንደዚህ ፈጭቼው፣ የተቀረውን ለስክራብ ለሰውነቴ ለፊቴ ለእጆቼ እጠቀምበታለሁ ማለት ነው። ከዛ በመቀጠል ደግሞ ራይዝ፣ ብዙ ጊዜ የምንጠቀመው እየተፈጨ ሩዝ ነው የምጠቀመው ከውጭም እገዛለው፣ ግን አብዛኛው በቤት ፈጭቼ ነው የምጠቀመው። እንደዚህ አይነት ድንብላ ድረውዝ ካላችሁ እሱን ብትጠቀሙ በጣም ቆንጆ ነው። በጣም ብራይት ያደርጋል። ነጭ ነው የሚያደርጋችሁ ፊታችሁ ማለት ነው። ያው ካላገኛችሁ፣ ግን ይህንን ካላገኛችሁ ማንኛውም ሩዝ መጠቀም ትችላላችሁ። ግን የምትጠቀሙት ሩዝ መጀመሪያ አጥባችሁ ብታደርቁት ና ከዛ ብትፈጩት በጣም ፓውደር ይሆናል። ይህንን ግን ንጹህ ነው፣ በጣም ነው ለሰውነታችን የሚስማማው ዋላ ውሃው ስክራቡ፣ በሁሉም ነገር በጣም ቆንጆ ነው። በጣም ነው የሚስማማኝ፣ ለብዙ ሰዎችም ተስማሚ ነው ብዬ አስባለሁ። ሶ ሁለቱም ፈጭቼ ከጎን አስቀምጠዋቸዋለው። ከዛ ቀጥዬ ደግሞ ቶሎ ብሎ እንዲቀልጥልኝ እንደዚህ ከፈለጋችሁ በቢላ ቆራርጣችሁ ማስገባት ትችላላችሁ። ግን እንደዚህ ከፈቀፈቃችሁት ቶሎ ነው የሚቀልጠው ማለት ነው። እሷም ነው እንደዚህ ፈቀፍቀዋለው። ቪዲዮ እንዳይረዝም በመሀል አቁሜው ነበረ። ብዙ ደረቅ አይደለም። እንደዚህ ቶሎ ነው እንትን የሚለው እንዳያችሁት ማለት ነው። እና እንደዚህ አዘጋጀዋለሁ ሳሙናው። ከዛ በመቀጠል ደግሞ የከርከደ የከርከደ ቅጠሉን ማለት ነው እንትኖም፣ አበባው እንደዚህ የተወሰነውን ወስድና ከታትፌ አደርግበታለሁ እንደዚህ። ፍሮሹ ከሌላችሁ የሄብስኮዝ የሚለውን በአማርኛ ሄፕስኮዝ ብላችሁ ሰርች ስታደርጉት በአማዞኑም በምንም በማንኛውም ቦታ አለ። ይህንን ለሰውነታችሁ በጣም ቆንጆ ነው፣ ለቆዳችን ማለት ነው። በጣም ቆንጆ ነው። ብዙ ያልተነገረለት ብንጠጣው፣ በሻይ መልኩ ብንቀባው፣ በስክራብም፣ በሳሙናም፣ በምንም ብንጠቀመው በጣም ቆንጆ ነው፣ ለቆዳችን ማለት ነው። ለቆዳችን ጤንነት በጣም ጠቃሚ ውህድ ነው ማለት ነው። የሄብስኮዝ ቅጠል አበባው ማለት ነው። ከዛ በመቀጠል የቪታሚን ኢ ኦይል ሁለት ካፕሲል ነው የምጠቀመው። መጀመሪያ ሳሙናው እንዲቀልጥልኝ የፈላ ውኃ ላይ አደርገዋለሁ። እንግዲህ ባለፈው በኮሜንታችሁ ሁሉም ኮሜንቶች አነባዋለሁ እና የምትጠቀሚያቸው ነገሮች በደንብ አይታዩም ስትሉ ነበረ እና ለእሱ ነው ቀስ ብዬ እየሰራሁት ያለሁት ዛሬ ማለት ነው። እንዳልኳችሁ ፊት እያያቸው ነው የፈጨሁት የአደሱም የሩዙም ዱቄት። ከሁለቱም አንድ አንድ ማንኪያ አደርጋለሁ። ከዛ ከሄፕስ ከከርከደውን አንድ ማንኪያ አደርጋለሁ። ከዛ ሁለት ካፕሲል ቪታሚን ኢ ኦይል አደርጋለሁ። በመቀጠል በሮዝወተር ካላችሁ ሮዝ ወተር ከሌላችሁ ደግሞ በውሃ መበጥበጥ ትችላላችሁ። ሮዝ ወተሩ የምትፈልጉት ከሆነ ያው ስክሪንሻት አድርጋችሁ ሰውዱት። ግን እንዳልኳችሁ ግዴታ አይደለም እሱ ካለ ቆንጆ፣ ከሌለ ደግሞ በውሃ መበጥበጥ ትችላላችሁ ማለት ነው። ይሄ ነው ስክሪንሻት አድርጋችሁ መውሰድ ትችላላችሁ። በማንኛውም ሱፐር ማርኬት ይገኛል። ሶ ከሱ በሁለት ማንኪያ በሉት። በክዳኑ እንደዚህ ሁለት ማንኪያ አድርጌ ያለው ከዛ አማስለዋለሁ ሳሙናው ሲቀልጥ ደግሞ ውህዱን ወደ እሱ ጨምረዋለሁ ማለት ነው። እስካሁን እየተከታተላችኝ ከሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የኛ ቤተሰብ ሁኖ ቪዲዮን ላይክ ማረግ እንዳትረሱ። ላይክ ስታደርጉት ራሱ ዩቱብ ወደ ብዙ ሰው እንዲደርስ ያደርጋል። ሰው ቪዲዮ ላይክ ማረግ እንዳትረሱ፣ ሀሳብ አስተያየታችሁም ጻፉልኝ ማለት ነው። ከዛ የሰራነውን ውህድ ወደ ሳሙናው ሲቀልጥ ማለት ነው እንደዚህ አስገባዋለሁ። ከዛ ውሃውን እንትኑ እሳቱን አጥፍቼ አማስለዋለሁ። በደንብ ሲዋሃሃድ ደግሞ እንደዚህ ሳሙና የምንሰራበትን ማንኛውም ቅርጽ የሚያስይዝልንን ነገር ወደ እሱ ንገምን ለብጠዋለን ገልብጠን ደግሞ ለሁለት ሰአት አንድ ሰአት ከምናምን በቃ ቶሎ ነው እንትን የሚለው ያው፣ እንትኑ ከርከደው በከላይ ያደርጉ እንትኑ ሄብስኮሱ ማለት ነው ከላይ ያደረግኩት አለማድረግ ትችላላችሁ። እኔ ደስ ስለሚለኝ ነው በላይ ያደረግኩለት። ከዛ ሲደርቅ ደግሞ ተመልሼ አሳያቸዋለሁ። ያው ደርቀዋል፣ በጣም ቆንጆ ሳሙና ሆኖልኛል። ሲታጠብ ደግሞ እየታጠብኩኝ አሳያቸዋለሁ ማለት ነው። ተፈጥራዊ በጣም ቆንጆ ማዲያትም ጠቃቁር ነጠብጣቦችም ካለንም ከሌለን ደግሞ ይከላከልልናል። በጣም ቆንጆ ውህድ፣ በጣም ቆንጆ ሳሙና ነው። ትወድታላችሁ። እንደዚህ ያው የተፈጩ ነገሮች እንደዚህ በጣም ስላልተፈጩ እንደ ስክራብ ይላል። ስትታጠቡት በጣም ነው ደስ የሚለው። በጣም ትወድታላችሁ። ሰርታችሁ መኩራችሁ ደግሞ መታችሁ ኮሜንት ስር ብታሳውቁኝ ደስ ይለኛል። በጣም ቆንጆ ውህድ ስለሆነ ለወዳጅ ለዘመዳቻችሁ ደግሞ ሼር ብታደርጉት ደስ ይለኛል። ማለት ነው ሀሳብ አስተያየታችሁ ደግሞ ላይ ታች ኮሜንት ምስጫ ላይ ጻፉልኝ። ማለት ነው አሁን እየተታጠብኩኝ አሳያችኋለሁ። እንዳያችሁት ያው ከሁለት ሰዓት በኋላ እንደዚህ ደርቆ ኖርማል በሮም ቴምፕሬቸር ማለት ነው ነው እንደዚህ የሚደርቀው ከዛ ታጥባችሁ መጸዳጃ ቤት አስቀምታችሁ በምትፈልጉበት ሰዓት መታጠብ ማለት ነው። በጣም ቆንጆ ነው፣ ትወዱታላችሁ። ስለተከታተላችሁኝ በጣም አመሰግናለሁ። የዛሬ ቪዲዮ ይህን መስል ነበረ። ቀጣይ በሌላ ቪዲዮ በሌላ ጠቃሚ ቪዲዮዎች እስከምንገናኝ ሰላማችሁ ብዝት ይበል። ሀሳብ አስተያየታችሁ መጽሐፍ እንዳትረሱ ባይ